የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የጭካኔ ተኩስ እየተተኮሰብን ነው አሉ የፋኖ አመራሩ ዘመነ ካሴ። የምክክር ኮሚሽኑ አጀንዳ ያስገባለን የፋኖ ቡድን አለ ሲል ማሳወቁ የሚታወስ ነው። ከዚህ ጋር የተያዘ መረጃ ተዘጋጅቷል። ኮሎኔል ደመቀ ዘውዱን ጨምሮ አመራሮች ወታደራዊ ስልጠና መውሰዳቸውን የአማራ ክልል የመገናኛ ብዙሃን ዘግቧል። ይህንን ተከትሎ የትግራይ ክልል መንግስትም የተከዜ ዘብ ስለሚባለው ታጣቂ ኃይል የአማራ ብልጽግና የፕሮፓጋንዳ ተቋማት ያሰራጩት ዘገባ ላይ እርምት ይደረግ የሚል መግለጫ አውጥቷል። እንመለከተዋለን። ፕሬዚደንቱ ከ6 ኪሎ ግራም በላይ ወርቅ በሽልማት ሰበብ ማካበታቸው ተሰማ። ይህንን ድርጊትም የብልጽግና አባላት ለጠቅላይ ሚኒስትር አብይ አህመድ በደብዳቤ አሳውቀዋል ተብሏል። ሰሙታላችሁ። የአመራሩን መገደል ተከትሎ ጦሩ የበቀል እርምጃ ወስዷል ተባለም። የመከላከያ ሰራዊቱ ከቀናት በፊት ዓለም አቀፍ መድረክ ተደራዳሪውን ገደልኩ ሲል አሳውቆም ነበርም። ነበር ሌላኛው መረጃችን ነው። ስብሰባ ስለምን አልተገኛችሁም? በሚል የብልጽግናው ሚሊሻ ሁለት ሰዎችን መግደሉ ታወቀ። ይህን ተከትሎም ፍርድ ቤቱ የ21 ዓመት ጽኑ እስራት ፈርዷል ተብሏል። ይህንንም ይዘናል። የአሜሪካና የቻይና የንግድ ጦርነት አሁንም እንደቀጠለ ነው። አሜሪካ በቻይና ላይ የጣለችው ቀረጥም ወደ 245 በመቶ ከፍ እንዲል አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጭካኔ ተኩስ እየተተኮሰብን ነው አሉ የፋኑ አመራሩ ዘመነ ካሴም። የምክክር ኮሚሽኑ አጀንዳ ያስገባልን የፋኑ ቡድን አለ ሲል ማሳወቁ የሚታወስ ነው። በቅርቡ በአማራ ክልል የአጀንዳ ማሰባሰብ ስራዬን አጠናቀቅያለሁ ያለው የብልጽግናው ተቋም የምክክር ኮሚሽኑም በሁለት ተከታታይ ቀናት የሰጣቸው መግለጫዎች ሁለት ፍጹም የሚቃረኑ መልእክቶች የተላለፉባቸው ናቸው። ከትናንት በስቲያ ዮና አሳዳየ የተባሉት ኮሚሽነር የተሳተፈም አጀንዳ ያስገባም የፋኑ ታጣቂ የለም እናም የክልሉ አጀንዳ ማሰባሰባችን ገና የሚቀጥል ነው ሲሉ ተናግሮ ነበር። ታጣቂ ኃይሎች ተወካዮቻቸውን ባለመላካቸው ምክንያት አሁንም የአጀንዳ ማሰባሰብ ሂደቱ ይቀጥላል ነበር ያሉት። በማግስቱ ትናንት ፋና ቴሌቪዥን ላይ የቀረቡት ሌላኛው ኮሚሽነር መስፍናራያ ደግሞ አጀንዳ እያስገባለን የፋኖ ቡድን አለም፣ ፈቃደኝነታቸውን ሲገልጹን በሚዲያ እናወጣቸዋለን ማለታቸውን መዘገባችን ይታወሳል። ከአንድ ታጣቂ ጋር ቡድን ጋራ እንደተገናኘው ተናግሬ ነበር ከአሁን በፊት ና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው በቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክክር ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። የዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ፣ ያፍ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን። ካስፈለገም ሚዲያም ላይ ልናወጣው እንችላለን ያሉ፣ አዎ ትችላላችሁ። ይህን ተከትሎ የተለያዩ የፋኖ አደረጃጀቶች ምላሽ እየሰጡ ሲሆን በጎጃም ቀጠና የሚንቀሳቀሰው የፋኖ አደረጃጀት አመራሩ ዘመነ ካሴም ኮሚሽኑን ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ አንድ ዓመት አልፎታል የሚል ምላሽ ሰጥቷል። ከብልጽግናው መንግስት መድፍና ድሮን ባልተናነሰም ትግላችንን ለማኮላሸት የፕሮፌሰር መስፍናሪያ ተቋም ሌት ከቀን እየሰራ ነው ሲሉም አክሏል። በየቀኑ በህዝባችን ደንብ በሚታጠብ አማራ መሬት ላይ ቆመው በኋላ አልተወከልም እንዳትሉን አጀንዳ ሰበሰብን የአማራ ክልል ሰላምን ወዘተ እያሉን ነው ይሉና በሚፈጸምብን የዘር ማጥፋት ዘመቻ ከዘመተብን ሰራዊቱ አዛዦች እኩል በፍትህ ፊት ይጠየቃሉ፣ ሲሉም ነው አመራሩ የሚገልጹት። እስካሁን አጀንዳ ያስገባው የፋኖ ቡድን ማንነት ባይታወቅም የዚህ ቀጠና የፋኖ አመራሮች ደግሞ በድብቅ የሚደረግ ድርድር የሚሆን የሚቀርብ አጀንዳ የለም ሲሉ መግለጻቸው የሚታወስ ነው። ኮሎኔል ደመቀ ዘውዱን ጨምሮ አመራሮች ወታደራዊ ስልጠና መውሰዳቸውን የአማራ ክልል የመገናኛ ብዙኃን ዘግቧል። ይህንን ተከትሎ የትግራይ ክልል መንግስት የተከዜ ዘብ ስለሚባለው ታጣቂ ኃይል የአማራ ብልጽግና የፕሮፓጋንዳ ተቋማት ያሰራጩት ዘገባ ላይ እርምት ይደረግ የሚል መግለጫ አውጥቷል። ባለፈው ተከታታይ ሳምንታት የመከላከያ ሰራዊቱ በወልቃይት ቀጠና የተከዜዘብ ተብለው ተብሎ ለሚጠሩ ኃይሎች የሚሰጠው ስልጠና በተለያዩ ቦታዎች ላይ ስለመጠናቀቁ ተደጋግሞ ሲዘገብ ሰንብቷል። ዛሬ ደግሞ የብልጽግና ማዕከላዊ ኮሚቴ አባል የሆነው አቶ አሸተ ደምለውና ኮነሌል ደመቀ ዘውዱን ጨምሮ አመራሮች ስልጠናውን ወሰዱ ተብሏል አቶ አሸተ ደመለው የተባሉት የብልጽግናውሹም በኃይል ተከዜን መሻገር የሚሞክር ኃይል ካለም ይህ የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል የሚል ንግግርንም ሲያደርጉ ተሰምቷል ይህም በአማራ ክልል የመገናኛ ብዙሀን በኩል ሽፋን አግኝቷል የአማራ ክልል በወልቃይ ጠገድ የሰቴቱ መራዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቀው ተመርቀዋል በሚል ይህንን ዘገባ ምዝባም የጀነራል ታደሰ ወረደ አስተዳደር መግለጫ አውጥቶበታል። የክልሉ የፕሮፓጋንዳ ልሳናት የትግራይና የአማራ ሕዝብ አብሮ የመኖር ባህልን የሚሸረሽር ተግባር እየፈጸሙ ነውም ብሏል። የፌዴራል መንግስት በጉዳዩ ላይ ጣልቃ እንዲገባም ጠይቋል። የትግራይ ክልል መንግስት ኮሚኒኬሽን መስሪያ ቤት ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ኃላፊነት የጎደለው መረጃ እያሰራጩ ነው ብሏል። የተከዝ የትውልድ የተከዝ የዘብነቱን በተግባር ማሳየት ይጠበቅበታል በሚል ርዕስ ባስተላለፉት ዘገባ ሁመራን አማራ ክልል አካል አድርገው በማቅረብ ግልጽ ህገ መንግስታዊ ጥሰትና የሰላም ስምምነቱን የሚቃረን ተንኳሽ ዜና ይዘወጥተዋል ሲልም ድርጊቱን ኮንኗል። የክልሉ መንግስት መግለጫ አክሎም የትግራይ ህገ መንግስታዊ ግዛትን እንደ አማራ ክልል አካል አድርገው ከዚህ በቀደም ያሰራጩትን አሁንም ቀጥለውበታል ያለው መግለጫው ይህ ኃላፊነት የጎደለው ተግባር ነው ይልናም ህገ መንግስቱን የሚጥስና የሰላም ስምምነቱን በቀጥታ የሚቃረን ተቀባይነትም የሌለው ስለሆነ በአስቸኳይ ይታረም ይላል። የአማራ ክልል ኮሚኒኬሽን ጽፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሚያቀርቡት ፕሮፓጋንዳ የሁለቱን ክልል ህዝቦች አብሮ የመኖር ባህል የሚሸረሽርና በቀጥታም ወደ ሌላ ግጭት የሚጋብዝ ተንኳሽ የዜና ዘገባዎችን ሊያድሙ ይገባል ያለው የጊዜያዊ መንግስቱም ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌደራል መንግስት ህጋዊ እርምጃ እንዲወስድ ጥሪ እናቀርባለንም ይላል። ፕሬዚደንቱ ከ6 ኪሎ ግራም በላይ ወርቅ በሽልማት ሰበብ ማካበታቸው ተነገርም ይህንን ድርጊትም የብልጽግና አባላት ለጠቅላይ ሚኒስትሩ በደብዳቤ አሳውቋል። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ በሶስት መቶ ሚሊዮን ብር ጉቦ በአሜሪካ ቤት መግዛታቸውና በሙስና የተሰበሰበ በመቶ ሚሊዮኖች ብር ማካበታቸውን የሚያሳይ ሰነድ በክልሉ ፖለቲከኞችና አክቲቪስቶች ተጠናቅሮ ለጠቅላይ ሚኒስትሩ መቅረቡንና ጠቅላይ ሚኒስትሩም ይዋጣላችሁ ሲሉ መመለሳቸውን ከዚህ በፊት መዘገባችን አይዘነጋም። አሁን ደግሞ የክልሉ ብልጽግና አባላት እየተፈጸመ ነው ያሉትን ይህንኑ ዝርፊያና የአስተዳደር በደልን የሚያመላክት ባላስር ገጽ ሰነድ ለጠቅላይ ሚኒስትሩ እንደገና ማስገባታቸው ለኢትዮ ፎረም የደረሰው መረጃ ያመለክታል። በክልሉ መንግስታዊ ቢሮዎች በአራጣ ማበደር ወንጀል ላይ መሰማራታቸውንም ሰነዱ ጠቁሟል። ለጠቅላይ ሚኒስትሩና ምክትሎቻቸው የቀረበው ይኸው ሰነድ ርዕሰ መስተዳድሩ ደስታ ሌዳሞ በክልሉ ውስጥ በስፋት ተሰማርተውበታል ብሎ የሚያቀርበው ማስረጃ አከል ሪፖርት በሽልማት መልክ ወርቅ መሰብሰብ የሚለው ይጠቀስበታል። እነዚህም የክልሉ መንግስታዊ ቢሮዎችን ሲጎበኙ ሸልሙኝ በማለት ስድስት ኪሎ ግራም ወርቅ ሰብስቧል፣ ይህ ደግሞ በሀገሪቱ ሕግ ወንጀል ነው ይላል። ከሶስት የክልሉ ቢሮዎች በቀጥታ ለእርሳቸው ተጠሪ ከሆኑ ስምንት ቢሮዎች ከአስር ወረዳዎች ሐዋሳን ጨምሮ ከስድስት ከተማ መስተዳድሮች በዞኖች ምስረታ ወቅት ከአራቱም ዞኖች ከአንድ ሆስፒታልና ከአንድ ባንክ ስለጎበኙን በሚል በተለያዩ ወቅቶች የተሰጣቸው የወርቅ ሀብል ስድስት ኪሎ ግራም ደርሷል የሚለው ይኸው ሰነድ ይህም በገንዘብ ሲሰላ ቢያንስ 80 ሚሊየን ብር ያወጣል ብሏል። ከዚህ በተጨማሪም ከየ አንዳንድ ወረዳና ከተማ አስተዳደር አንዳንድ ጥገት ላም ተገዝቶ ለርዕሰ መስተዳድሩ ተበርክቷል የሚለው ሰነዱ። ይህም ወደ ገንዘብ ሲቀየር አራት ነጥብ ሶስት ሚሊዮን ብር ነው ይላል። ይህን የርዕሰ መስተዳድሩን ድርጊትን በወንጀለኛ መቅጫ ህጉ የሚያስቀጣ ሙስና ነው የሚለው ሰነዱ ማንም የመንግስት ሰራተኛ በተሰጠው ኃላፊነት ምክንያት በስጦታ መልክ ጥቅም ከተቀበለም እንደየ ኃላፊነት ደረጃው እስከ 15 ዓመት ያስቀጣል የሚለው የህጉ ክፍልን ጠቅሶም ያብራራል። በሲዳማ ክልል መንግስትን ፋይናንስ በአራት አማበደር ህጋዊ ይመስላል ፋይናንስ ኃላፊዎች እና የወረዳ አስተዳዳሪዎች በዚህ ተግባር ተሰማርተው ይገኛሉ የሚለው ይኸው ለጠቅላይ ሚኒስትር አብይ አህመድ የደረሰው ሰነድ በዚህ ተግባር ጎልተው የሚታወቁት ምስራቃዊ ሲዳማ ዞን የሚገኙ ሁለት ወረዳዎች ናቸው ሲልም ያትታል። እነዚህ ወረዳዎች የመንግስትን ገንዘብ እንደፈለጉ አራጥ ያበድራሉ ይበደራሉ። የክልሉ አመራር የጥቅሙ ተጋሪ በመሆኑ ይህንን ህገወጥ ተግባር ሲያበረታታ እንጂ ለማስቀረት ጥረት ሲያደርግም አልታየም ሲልም ከአንድ ሳምንት በፊት ከፌደራል መንግስትና ፓርቲ የተወከለም አቶ ፍቃዱ ተሰማና አቶ መላኩ አለበል የመሩት ልዑክ ወደ ሐዋሳ መጓዙን የሚያስታውሰው ይኸው የጥቆማ ሪፖርት የክልሉ ማህበረሰቡ ውጤታማ ግምገማ አድርጎ መፍትሄ ያመጣል ብሎ ቢጠብቅም የክልሉ ባለስልጣናት ብቻ አነጋግሮ ተመልሷልም ይላል። ከዚህ ቀደም ተመሳሳይ ይዘት ያለው ደብዳቤ ለጠቅላይ ሚኒስትሩ የደረሰ ሲሆን አቶ ደስታ በሐዋሳ ከተማ በተለያዩ ክፍለ ከተሞች 7400 ካሬ በራሳቸው ስም ተመዝግበው እንደሚገኝ በልማት ተነሾች ስም መፈናቀል ያልደረሰባቸውና ገጠር ያሉ ዘመዶቻቸውን ወደ ከተማ በማስገባትና ተፈናቃይ ናቸው በማለትም ከ3200 ካሬ ሜትር በላይ ቦታም በእነዚህ ግለሰቦች ስም እንደወሰዱና በአሜሪካ ሲያትል ውስጥ በ300 ሚሊዮን ብር መኖሪያ ቤት እንደገዙ የሚገልጽ ነበር። የክልሉ መስተዳደርና ህዝቡ ከፍተኛ መፋጠጥ ውስጥ ገብተዋል። ይህንን ችግር እንዲፈቱት እንፈልጋለን ላሏቸው የሲዳማ ማህበረሰብ ተወካዮችም ጠቅላይ ሚኒስትር አብይ ይዋጣላቸው ሲሉ መመለሳቸውን መዘገባችን አይዘነጋም። አሁን የብልጽግና አባላት ያስገቡት ታን ተከትሎ የተለየ ውጤት ይመጣል ብለን አናምንም፣ የሚለው አንድ የሲዳማ ክልል ፖለቲከኛም ጠቅላይ ሚኒስትሩ ለእርሳቸው ስልጣን በማያሰጋ ጉዳይ ላይ ጣልቃ ይገባሉ የሚል እምነት የለኝም፣ ሲሉም ይገልጻሉ። የአመራሩን መገደል ተከትሎ ጦሩ የበቀል እርምጃ ወስዶ አልተባለም። የመከላከያ ሰራዊቱ ከቀናት በፊት ዓለም አቀፍ መድረክ ላይ ተደራዳሪውን ገደልኩ ሲል ገልጾ ነበር። የኡሩሙ ነጻነት ሰራዊት አባል የነበረውና በታንዛኒያ የተካሄደው ድርድር ላይ የተሳተፈው ሾዴን በምስራቅ ወለጋ ዞን ሃሮ ሊሞረዳ ገንጃ አካባቢም ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ ገደልኩት ነበር ያለው የፊልድ ማርሻል ብርሃኑ ጁላው ተቋም ከአመራሩ መገደልና ከዛ በኋላ ተያይዘው የተሰራጩ ካሉ መረጃዎች ዎች ጋር በተገናኘም የኦሮሞ ነጻነት ጦር የሰጠው ምላሽ የሚሆን ማብራሪያ ባይኖርም የበቀል እርምጃ ተወስዷል፣ ሲሉ ደግሞ ነዋሪዎች እየተናገሩ ናቸው። በክልሉ ምስራቅ ቆለጋ ዞን ሀሮሊ መወረዳ የኡርሙ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ድሪባ ጃል መሮ የቅርብ ሰው የነበሩት ሾዴ በመንግስት ወታደሮች መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ነገሩኝ ያለው አዲስ ስታንዳርድ ነው። እንደ መረጃ ምንጩ ከሆነ በሀሮሊ መወረዳ ጎርባ፣ ጉዲና ሱጌ ቀበሌዎች የተፈጸሙት ጥቃቶች የሾዴን ሞት ለመበቀል በኦሮሞ ነጻነት ሰራዊት ታጣቂዎች የተፈጸሙ ናቸው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የተናገሩ ነዋሪም ከመጋቢት 29 እስከ ሚያዝያ 4 በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ህይወት ማለፉን አስረድቷል። አክለውም ጥቃቱ የተፈጸመው በአካባቢው በቅርቡ ከኦሮሞ ነጻነት ሰራዊት ከርቷል ተብሎ የተጠረጠረ ግለሰብ የተወለደበት ቦታ እንደሆነ ገልጸውም ታጣቂዎቹም ይህን ግለሰብ የቀድሞ የቡድኑ አባል የነበረው ሾዴን በመግደል ተሳትፎ እንዳለው ነው የተናገሩት ብለዋል። ነዋሪው የመከላከያ ሰራዊቱ ዘመቻ ከተጠናቀቀ በኋላ ያለውን ሁኔታ ሲያስታውሱም የኦሮሞ ነጻነት ሰራዊት ታጣቂዎች ከዚህ ቀደም ከነሱ የተለየውና ከመንግስት ጋር እየሰራ የነበረውን የቀድሞ አባላቸውን የሾዴን ግድያ ፈጽሟል ብለው ወዲያውኑ ከሰሱ። ጥቃቱን በአካባቢው ሄርፖ ተብሎ በሚጠራው በአንድ ቤተሰብ አባላት ላይ ያነጣጠረ አደረጉት ብለዋል። እኚሁ ነዋሪ አክሎም ታጣቂዎቹ የአስራ ሁለት ዓመት ልጅን ጨምሮ የአንድ ቤተሰብ አባል የሆኑ አምስት ሰዎችን ቤታቸው በግዳጅ ወሰዷቸው ሲሉ ገልጸው ታጣቂዎቹ ሰዎችን አፍነው ከወሰዱ በኋላም ድባደን ወደሚባልና ባሻር በሚባል ወደሚታወቅ ቦታ ወስደው ገደሏቸው ሲሉ ለአዲስ ስታንዳርድ ተናግሯል። ከጥቂት ቀናት በኋላም የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ተጎጂዎቹ ቤት ተመልሰው ከአስራ አንድ ዓመት በታች የሆኑ ሶስት ህጻናትን ጨምሮ አምስት ተጨማሪ ሰዎችን አፍነው መውሰዳቸውን ያስረዳሉ። በተመሳሳይ ተጎጂዎቹን ወደ ዲባ ጫካ ከወሰዱ በኋላ ገደሏቸውም ብሏል። ከጥቃቱ የተረፉት የሄርቦ ቤተሰብ አባላትም በታጣቂው ቡድን ተጨማሪ ጥቃትን በመፍራት አካባቢውን ለቀው ሄደዋል ሲሉ አክለዋል። ሌላ ነዋሪ ደግሞ ጥቃቱ ከታጣቂው ቡድን በመክዳት ተጠርጣሪ ተደርጎ የተወሰደው ና ሾዴን በመግደል ተሳታፊ ነው የተባለው የፋይሳ ደሳለ ቤተሰብ ላይ ያነጣጠረ ነበረ ብለዋል። በኦሮሞ ነጻነት ጦርና በመንግስት መካከል በታንዛኒያ ዳሬ ሰላም በተካሄደው ድርድር ላይ የተሳተፉ አንድ ከፍተኛ የኦነግ ተወካይ ደግሞ ሾዴ በታንዛኒያ የጃልመሮ የግል ጠባቂ በመሆን በሰላም ንግግሩ የተሳተፉ ናቸው እንዳሉትም ዘገባው አክሏል። ሰሞ ነጻነት ጦር ከጉዳዩ ጋር በተያያዘ የተሰጠው ምላሽ ካለም ግን በዘገባው ላይ አልተካተተም። የብልጽግናው መንግስት ሚሊሻ ስብሰባ አልወጣችሁም በሚል ሁለት ሰዎችን ተኩሶ መግደሉ ተነገርም። ይህ የሚሊሻ ባለም ፍርድ ቤት ቀርቦ ፍርድ ተበይኖበታል። መሐመድ አሚን ከድር የተባለው ተከሳሽ በኦሮሚያ ክልል አርሲ ዞን በጀጅ ወረዳ የአላጋ ዱሬ ቀበሌ የሚሊሻ ሲሆን ታሳስ 13 2017 ዓ.ም ሐሰን ኑሩ የተባለ ተበዳይን የፀጉር ማስተካከል ስራ በሚሰራበት ሂዶ ለምን ብልጽግና የጠራው ስብሰባ ላይ አልወጣህም በሚል ተኩሶ መግደሉን የአርሲ ዞን አቃቤ ሕግ አሳውቋል። የዞኑ አቃቤ ሕግ ይፋ እንዳደረገው መረጃም ተከሳሹ ስብሰባ አልመጣም ከተባለው ወጣት በተጨማሪም በወቅቱ ጸጉር ቤት ውስጥ የነበረ ሌላ ግለሰብንም በሚሊሻው በተተኮሰ ጥይት ክፉኛ ቆስሎ ሆስፒታል ሲረዳ ቆየ፣ በኋላ ለህልፈተ ህይወት ተዳርጓል። ስብሰባ ለምን አልወጣም ከሚል ንግግር ውጭ በሁለቱ ግለሰቦች መካከል ምንም አይነት ጠብም ሆነ ቂም እንዳልነበረም ታውቋል። በኦሮሚያ ክልል የአካባቢ ታጣቂዎች ወይም ሚሊሻዎች በተደጋጋሚ ከህግ ውጭ የሆነ ስርና እንግልት በሰላማዊ ሰዎች ላይ እንደሚፈጸምና ከህግ አግባብ ውጭ የሆነ ተግባር የሚፈጸምባቸው አጋጣሚዎች መስተዋላቸውንም የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ በፊት በተደጋጋሚ ባወጣቸው መግለጫዎች ላይ አመልክቶ ነበርም። የሆኖ ሆኖ ይህ ለምን አልተሰበሰባችሁም በሚል ሁለቱን ግለሰቦች የገደለው የሚሊሻ አባል የ21 ዓመት ጽኑ እስራት ተፈርዶበታል ተብሏል። የአሜሪካው ፕሬዚደንት ዶናልድ ትረምፕ በቻይና ላይ የጀመሩትን ታሪፍ 245 በመቶ አደረሱም። አሜሪካ በቻይና ላይ የጣለችው ቀረጥም ወደ 245 በመቶ ከፍ ብሏል። የሁለቱ ሀገራት የንግድ ጦርነት አሁንም ተባብሶ እንደቀጠለ ነው። አሜሪካ በቤጂንግ ላይ እየጣለች ያለችው ቀረጥንም ወደ 245 በመቶ ከፍ ማድረጓን የአሜሪካው ፕሬዝደንት ዶናልድ ትረምፕ ይፋ አድርጓል። ዛሬ በነጩ ቤተ መንግስት ፕሬዚደንት ዶናልድ ትረምፕ እንዳሳወቁት ከሆነም ቻይና ከሰሞን ወደ ሀገሯ የሚገቡ የተገነቡ የአሜሪካ ምርቶች ላይ እያሳየችውን አጻፋዊ ምላሽ ለመቀልበስ ጭማሪውን ለማድረግ ተገደናል ብሏል። ትራምፕ ይህ እርምጃ አሜሪካ በሀያልነቷ ለማስቀጠል ከተያዘው መርህ አንዱ ነው ብለውታል። ሰባ አምስት የሚሆኑ የዓለም ሀገራት በቀረጥ ዙሪያ ንግግር ማድረግ እንደሚችሉ ጠቅሰው ቻይና ግን ቀረጥ በመጨመር ምላሽ ለሰጠችው ጭማሪው ተደርጎባታል ሲሉም አሳውቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን